ሰላም ጤና ይስጥልን። የተወደዳችሁ እና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። በትናንትናው ፕሮግራማችን ላይ እንግዲህ የአርኢ ባጃጅ አሁናዊ በ2018 አዲስ ዓመት ላይ ያለውን የዋጋ መረጃ እጅግ በከፍተኛ ሁኔታ ቀንሶ ወደ እናንተ አድርሻለሁ። ታዲያ በዚያ ፕሮግራም ላይም በዛሬው ዕለት የቲቪኤስን ባጃጅ እንደማደርስ ቃል በገባሁት መሰረት እነሆ ዛሬ በሀገራችን ተወዳጅ ከሆኑ ባለሶስት እግር ተሽከርካሪዎች መካከል አንዱ የሆነውን የቲቪኤስ አሁናዊ ዋጋ መረጃ ይዤላችሁ ቀርቤ ያለሁ። ከእናንተ የሚጠበቀው ቪዲዮን ላይክ ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ እንዲሁም ደግሞ ከሁለቱ ባጃጆች ማለትም ከቲቪኤስ እና ከአርኢ ባጃጅ የእናንተ ምርጫ የትኛው ነው? ለማስተማር ያክል በኮመንት እንግዲህ ምርጫችሁን አስቀምጡ እያልን በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ፣ በሀገራችን ኢትዮጵያ በተለይ ለከተማ አካባቢ ባለ ሶስት እግር ተሽከርካሪዎች መካከል አንዱ የሆነው ይህ ቲቪኤስ ነው። ይህ ተሽከርካሪ ለተሳፋሪም ሆነ ለሹፌር እጅግ በጣም ተመራጭና ተወዳጅ ነው። ታዲያ ይህ ተሽከርካሪ በአሁኑ ሰዓት ምን ያክል እየተሸጠ ነው? እንደሚታወቀው የባጃጅ ዋጋ የሆነ ሰዓት ላይ በከፍተኛ ሁኔታ ጨምሮ የነበረ ቢሆንም ከተወሰነ ግዚያት በኋላ ደግሞ እጅግ በከፍተኛ ሁኔታ ቀንሶ ሙሉ መረጃውን በትናንትናው እለት እንግዲህ ከ100 ሺህ ብር በላይ ቅናሽ ያደረገውን የአር ኢ ባጃጅ አሁናዊ ዋጋ መረጃ ድረሻለሁ። በነገራችን ላይ ይህንን ተሽከርካሪ መግዛት ብቻ ሳይሆን እንደዚህ እንደምትመለከቱት ማለት ነው ሙሉ በሙሉ ከላይ ያለውን ወንበሩን እንዲሁም የጣራውን ለማሰራት ምን ያክል ብር ይፈጃል የሚለውንም በዚህ ቪዲዮ ወደ እናንተ የማደርስና የማስደምጥ ይሆናል። እንግዲህ እነዚህ ተሽከርካሪዎች በሀገራችን ኢትዮጵያ በተለይ ከቅርብ ጊዜ ወዲህ እየተወደዱና እየተለመዱ የመጡ ተሽከርካሪዎች ናቸው። በተለይ አሁን አሁን በኤሌክትሪክ የሚሰሩ በርካታ ባጃጆችም እየመጡ ይገኛሉ። ብዙዎቻቸው እንግዲህ በኤሌክትሪክ የሚሰራውንም ባጃጅ እባክህ ስራለን እያላችሁኝ በተደጋጋሚ ኮመንት አድርጋችኋል። እኔም እንግዲህ ከሳምንት ወይም ከአስራ አምስት ቀን በኋላ ወደ እናንተ አዲሱን የኤሌክትሪክ ባጃጅ ሙሉ መረጃ የማደርሳችሁ ይሆናል። ይህንን ተሽከርካሪ እንግዲህ አሁናዊ ዋጋውን ወደ እናንተ በማስቀደም እንዲሁም ደግሞ ባጃጁን አጠቃላይ የሚፈጅብን ዋጋ ምን ያክል ነው የሚለውን ደግሞ ወደ መጨረሻ ላይ የማደርሳችሁ ይሆናል። ነገር ግን ቅድሚያ ማወቅ ያለባችሁ ነገር ይህ ተሽከርካሪና አርኢ ባጃጅ ተሽከርካሪ ልዩነት አላቸው። እንደምታዩት ዳሽ ዳሽቦርድ ላይም ሆነ የባትሪ አጠቃቀምም ሆነ ይህ እንግዲህ በአርኢ ባጃጅ ላይ ባትሪ ማስቀመጫ ሲሆን በዚህኛው ደግሞ ኖርማሊ እንትኑ ብቻ እስኳርት ብቻ ማስቀመጫ ነው። እነዚህ ተሽከርካሪዎች እንግዲህ ኤሲ የተገጠመላቸው ናቸው። ከኋላ ማቀዝቀዣ አላቸው። እጅግ በጣም ጠንካራና ጥሩ የሚባሉ ናቸው። በተለይ ዳሽቦርዱ አካባቢ እንደምትታዩት ማለት ነው እንግዲህ የባትሪ ማስቀመጫው ነው። ወንበሮቹ እንደምትታዩት ሶስት ሰው የመጫን አቅም አላቸው ማለት ነው። እነዚህ ተሽከርካሪዎች በአሁኑ ሰዓት ማለትም በጥቅምት 2018 ከቦታ ቦታ ልዩነት ቢኖራቸውም እየተሸጡ ወይም እየተጠራ የሚገኝበት የዋጋ መረጃም ከ565 ሺ ብር ጀምሮ ለገበያ መቅረባቸውን ወሎና አካባቢ ካሉ የመሸጫ ቦታዎች እንግዲህ መረጃውን ልከውልናል ማለት ነው። ነገር ግን የተለያዩ ቦታዎች ላይ እንግዲህ ለምሳሌ ያክል እንደ ወልዲ አካባቢ ከዚህ በላይም የሚጠራበት ሁኔታ እንዳለ ገልጸዋል። እስከ 580 ሺህ ብርም እየተጠሩ እንደሆነ አንዳንድ የመረጃ ምንጮች ሰጥተውናል ማለት ነው። ሌላው መግቢያ ላይ እንደገለጽኩላችሁ እነዚህን ተሽከርካሪዎች ገዝታችሁ ለእያንዳንዱ ማለትም ከታርጋው ውጭ እንግዲህ ለዲኮር የሚያስፈልግበት ዋጋ አለ። በተለይ በውጭ ሀገራት ሆናችሁ ሙሉ ብሩን ልካችሁ ሙሉ በሙሉ እንግዲህ ያልቁላችሁ ወደ ስራ ማስገባት ስለምትፈልጉ አጠቃላይ እንግዲህ ዲኮር እንደምታሰሩት አይነት ይለያያል። በጣም እጅግ ዘመናዊ ዲኮር ለማሰራት እስከ 33 ሺህ ብር አካባቢ ሊደርስ ይችላል ማለትም እጅግ በጣም የተለየ ከኋላ ስፒከር ሁሉ ተደርጎ አጠቃላይ የሚሰራው እስከ 33 ሺ ብር ነው። ነገር ግን ሙሉ በሙሉ እንግዲህ ታርጋም ምንም ለሸራ ለምን አጠቃላይ ብቻ እስከ 190 ሺ ብርና 180 ሺ ብር ድረስ ብትይዙት መልካም ነው። ላለሁኝ ምናልባትም ከዚህ ሊያልፍ ይችላል ኦልሞስት እስከ 190 አካባቢ እንደሚደርስ ነው እንግዲህ ከግምት ውስጥ እያስገባሁት ማለት ነው። የነን ተሽከርካሪ ግን በመጀመሪያ ደረጃ እንደየሁል ጊዜው ማለት ነው ከመግዛታችሁ በፊት በተለይ በውጭ ሀገራት ለፍታችሁ ገንዘባችሁን ሜዳ ላይ ከመበተናችሁ በፊት ሙሉ በሙሉ እናንተ የምታምኑበትን ሰው ማዘጋጀት እየተጠበቅባችኋል። ምክንያቱም የምታወጡት ገንዘብ እስከሆነ ድረስ ሁሉን ነገር ተከታትሎ ዘይቱን፣ ሁሉን ነገር የሚያደርግ እንደ ቤተሰብ ያለ ሰው ማግኘት ይኖርባችኋል። ያንን ከግንዛቤ ውስጥ ማስገባታችሁን እንዳትረሱላለሁ። እንግዲህ ይህንን ተሽከርካሪ የቲቪኤስ አሁናዊ የዋጋ መረጃውን ወደ እናንተ አድርሻለሁኝ። በአዲስ አበባ እንዲሁም በአዋሳና በተለያዩ የክልል ከተሞች ያለውን የዋጋ መረጃም እንግዲህ በሌላ ጊዜ የማደርሳችሁ ይሆናል። ይህ የመረጃ ዋጋ ግን ይመጣል ማለት ነው ከወሎና አካባቢው ደሴ፣ ኮምቦልቻ፣ ሚሴ አካባቢ ካሉ የመሸጫ ቦታዎች ላይ ነው። እንግዲህ ሙሉ መረጃውን በዛሬው ዕለት ወደናንተ ይዤላችሁ የቀረብኩት። ሌላው እንግዲህ የቀረው የማክስማ ባጃጅ ዋጋ መረጃ ነው። የማክስማ ባጃጅን እንግዲህ ነገ ወይ ከነገ ወዲያ የምሰራላችሁ ይሆናል። የዋጋ መረጃውም ስለደረሰኝ ማለት ነው። በዛሬው ዕለት ግን የቲቪኤስን አሁናዊ የዋጋ መረጃን ወደናንተ አድርሻለሁ። የአርኢ ባጃጅ በትናንትናው እለት የሰራሁትን ያላያችሁ ካላችሁ የኮመንት የመጀመሪያ ላይ እንግዲህ ሙሉ ኢንፎርሜሽኑን ለማግኘት ሊንኩን አስቀምጥላችኋለሁኝ ገብታችሁ ያለውን የዋጋ መረጃ መመልከት ትችላላችሁ። በተለይ ከመቶ ሺ ብር በላይ እንግዲህ ቅናሽ አድርጎ ነው በዚህ ሰዓት ለገበያ የቀረበበትን የዋጋ መረጃ በትናንትናው እለት እየሰራሁላችሁ ማለት ነው። ዛሬ የብዙዎቻቸው ጥያቄ የሆነውን የቲቪኤስ ባጃጅ አሁናዊ የዋጋ መረጃ ወደ እናንተ አድርሻለሁ ማለት ነው። ከእናንተ የሚጠበቀው ቪዲዮን ላይክ ላይክ ሸር ሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ እያደረጋችሁ በየዕለቱ የምንለቀው መረጃ እንዲደርሳችሁ ደግሞ የኖቲፊኬሽን ማብራቷን ማብራታችሁን አትዘንጉያን። ለዛሬ ያስኩላችሁ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወረህመቱላሂ